ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ መከልከሉ ተሰምቷል። ጋዜጣው እያንዳንዱ ኢትዮጵያዊ 575 ዶላር ዕዳ አለበት ሲል አስነብቦ እንደነበር የሚታወስ ሲሆን ሪፖርተር ላለፉት 30 ዓመታት በሕዝብ ተወካዮች ምክር ቤት ወይም ፓርላማ ተገኝቶ ዘገባዎችን ሲሰራ የቆየ፣ ግልጽ ባልሆነና ባልታወቀ ምክንያት በፓርላማ ተገኝቶ ዘገባ እንዳይሰራ ክልከላ እንደተጣለበት ታውቋል። የኢፌዴሪ ህገ መንግስት መጥደቁንና የመጀመሪያው አገራዊ ምርጫ መካሄዱን ተከትሎ ከ1988 ዓ ም ጀምሮ የሪፖርተር ዘጋቢዎች በፓርላማ እየተገኙ ላለፉት 30 ዓመታት ዘገባዎችን ሲሰሩ የቆዩ ቢሆንም ከሚያዝያ 6 ቀን 2017 ዓ ም ጀምሮ ምንም አይነት ምክንያት ሳይኖር ወይም በፓርላማ በይፋ ሳይገለጽ ከበር ላይ በጥበቃ ሰራተኞች ሪፖርተር እንዳይገባ ተብሏል፣ በማለት እንዳይገቡ መከልከላቸውን ሪፖርተር ራሱ ዘግቦታል። የገለልተኛ ሚዲያ ተደራሽነትን መገደብ የኋልዮሽ እርምጃ ነው። የፓርላማው በር ለህዝብ ክፍት ሆኖ መቀጠል አለበት። ዶክተር ደሳለኝ ጫኔ ለፓርላማ ያቀረቡት ጥያቄ ነው። ከሰሞኑ የህዝብ ተወካዮች ምክር ቤት እንደ ሪፖርተር አይነት ሚዲያዎችን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 ተፈትሾ በመግባት የምክር ቤቱን ጉባኤዎች፣ የአስረጂዎችንና የህዝብ አስተያየት መድረኮችን መከታተል እንዲችል ይፈቅዳል። በምክር ቤቱ ውስጥ የሚካሄዱ ጉባኤዎች፣ በረቂቅ አዋጆች ላይ የሚደረጉ የአስረጂዎችና የህዝብ አስተያየት መድረኮች ሂደቶችም የህዝባችንን የአስተሳሰብና የድምፅ ልዩነት የሚያንጸባርቅ መሆን አለበት። የኢትዮጵያ ህዝብ እንደራሴዎች በጉባኤዎች ምን እየመከሩ እንደሆነ የማወቅ መብቱንም መገደብ አንችልም። ምክር ቤቱ በአንድ ፓርቲ ፍላጎት ብቻ ወደሚመራበት ደረጃ መውረድ የለበትም። እውነት በነፃነት የሚነገርበት፣ ልዩነቶች የሚከበሩበት፣ ህዝብ ያለ አድሎና ሳንሱር የሚደረጉ ውይይቶችን የሚከታተልበት መድረግ መሆን አለበት። እንደ ሪፖርተር አይነት የግል ሚዲያዎችን በመከልከል ገለልተኛ ድምፆችን በማፈን ለገዢው ፓርቲ አፋሽ አጎንባሽ የሆኑ የመንግስት ሚዲያዎች በብቸኝነት የምክር ቤቱን የውሎ ዘገባዎችን እንዲዘግቡ ማድረግ የህዝቡን ስለ መንግስት አሰራሮች መረጃ እንዳያገኝ የሚያደርግ የተጠያቂነት መርህንና የሕገ መንግሥቱን መንፈስ የሚጻረር ነው። የሕዝብ እንደራሴዎች እንደተመረጡ ተወካይነታቸውን እውነትን እንደማንፈራ ለሕዝብ ተጠያቂዎች መሆናችንን ታላቅ ኃላፊነትና አደራ ለሰጠን ሕዝብ አገልጋይ መሆናችንንም ማሳየት አለብን። ግልጽነትም፣ ስጋት ሳይሆን የትኛውም የዲሞክራሲ ስርዓት መሠረት መሆኑን የምክር ቤቱ አመራሮች ማረጋገጥ ይጠበቅባቸዋል። የፓርላማ ስብሰባዎቻችንን የቀጥታ ስርጭቶችን በአስቸኳይ ወደ ነበረበት እንዲመልስና ሁሉም እውቅና ያላቸው ሚዲያዎች ስለ ምክር ቤቱ ውሎች በነፃነት ዘገባ እንዲሰሩ እንዲፈቀድ እንደ አንድ የምክር ቤቱ አባል ጥሬን አቀርባለሁ ሲሉ ጥያቄ አዘል አስተያየታቸውን ለፓርላማ ያቀረቡት ዶክተር ደሳለኝ ጫኔ ናቸው። መረጃውን ያገኘነው ከአዲስ አድማስ ነው።